በጸሎትና በልመና በስዕለት የተገኘች የክርስቶስ ሙሽራ ለመሆን የተወለደች ውብ ሴት እድገቷ በቤተ ክርስቲያን፣ ትምህርቷ ብሉይና ሐዲስ፣ ፍጻሜዋ ቅድስናን የተሸለመ ውበቷ ዓለምን የሚያስደንቅ ይህ ቀረሽ የማይሏት ብሩክት ሙሽርነቷ ለፈጠራት የሆነ የማያምኑ ነገሥታትን በመገሠጽ ክርስቲያን ወገኖቻችንን ሲታረዱ ዝም አልልም ውበት ረጋፊ ነው፣ ደምግባትም ከንቱ ብላ አንገቷን ለሰይፍ ጎኗን ለጦር ጀርባዋን ላለንጋ የሚያምሩ ዓይኖቿን ለሹልብረት የሰጠች ጸሎትና ልመናዋ ለሰማዕታት ብርታት ለሕዝበ ክርስቲያን መልጃና በረከት ለጠላቶቻችን ደግሞ የሚያቃጥል እሳት ፍቅሯ በተለይም ለእኛ ለወጣቶች ከማር ይልቅ የሚጣፍጥ ስጦታዋ በተሎ የሚደርስልን ለ21ኛው ክፍለ ዘመን ወጣቶች ከእግዚአብሔር በስጦታ የተሰጠች ሴት ወዳጃችን ሰማዕቷ ቅድስት አርሴማ ናት። ውድ የሰማዕቷ የቅድስት አርሴማ የመንፈስና የበረከት ልጆች በዛሬው መርሃ ግብራችን ተናግረን ያልጨረስ ነው ጽፈን ያላገባደር ነው አስበን ያልደረስንበትን ይህን የሰማዕቷን ታሪክ ከረጅሙ ባጭሩ ለበረከት መሳተፊያ ወደ እግዚአብሔር መቅረቢያ ይሆን ዘንድ አቅርበንላችኋል። ልብ ያድርጉ፣ ከቃል ኪዳኗ መካከል ገድልሽን የሰማ ያሰማ የጻፈ ያጻፈ የሚለውን በረከት ለመካፈል ይህንን የቅድስና ገድል በጽሞና ያዳምጡ። ታሪኩን ከመጀመሩ በፊት በቅድስት አርሴማ ስም ለኛም ለልጆቿ ላይክ እና ሼር፣ ሰብስክራይብ የሚያደርጉልን አብራችሁን ቆዩ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በዚያን ዘመን ክቡራን ከሆኑ ካህናተ ለውያውያን ከሃያላን ነገሥታት ወገን የሆነ ስሙ ቴዎድሮስ የሚባል አንድ ሰው ነበር። ከቤተ ክርስቲያን ሹሞች፣ ካህናትና ሃይማኖታቸው የቀና ከሆኑ ከጳጳሳት አለቆች ወገን ስሟ ብሩክታትኖሲያ የምትባል ክብርት የሆነች ሴትም አገባ። እነርሱም እግዚአብሔርን የሚፈሩ ጻድቃን ነበሩ። በጾምና በጸሎት በልመናና በስግደት በትጋት የጸኑም ነበሩ። ሁልጊዜም በትዕግስትና በንጽህና ይጋደሉም ነበር። በጸሎት በቁርባንና በማጥንትም ጊዜ ወደ ቤተ ክርስቲያን ይገሰግሱም ነበር። ነገር ግን ልጅን መውለድ ተሳናቸው። እስከ ርጅናም ድረስ መሃን ሆኑ። ስለዚህም መውለድ ተስኗታልና ብሩክ ታትኖሲያ ታለቅስ ነበር በብዙ ሐዘንም ጌታዬ ኢየሱስ ክርስቶስ ሆይ፣ መልካም ፍሬ ወንድ ልጅን ወይም ሴት ልጅን ስጠኝ እንጂ ፍሬ የሌለው ከንቱ ሆኑ ዘንድ አታደርገኝ፣ አንተ ከወደድክ ሁሉ ይቻልሃልና የሚሳንህም የለምና እያለች ዘውትር ወደ እግዚአብሔር ትጸልይ ነበረ። ስለዚህም በሰማይና በምድር የሚኖር ፍሬ ስጠኝ፣ በምድር የሚኖር ፍሬ የፈቀድክልኝ ከሌለ በሰማይ የሚኖር ፍሬ ስጠኝ፣ በሁለት ሥራ ባካት ትቅጣኝ ጌታዬ፣ አምላኬ፣ መድኃኒቴ ነፍሴር ይቅር በላት ከአለኝታ የማታሳፍረኝ የሚያስደስትህን አድርግ ዘንድ ለዘላለም የሚኖር ፍሬን ስጠኝ እንጂ። ጌታይና አምላኬ ሆይ የታናቀችና የተቸገረች ያዘነችና የተከዘች እኔን ባሪያህን ቸል አትበለኝ። በጥበብህ ኃይል ሰማይንና ምድርን ባሕርንና በውስጦ ያለውን ሁሉ የፈጠርክ እግዚአብሔር አምላኬ ሆይ አትጸየፈኝ። በመልካም አገልግሎት በምን መስገኛ አዳራሽ የሚያገለግሉ የቅዱሳን አባቶቻችን የሚቃጠል መሥዋዕታቸውን የቁርባናቸውና የእጣናቸውን መዓዛ የተቀበልክ ሆይ በማሕፀኗ የተሸከመችኝን የእናቴን እምባ የአንድ ጊዜ አስብ። ለእናቴ የበሕር ልጅ ዋነኝና እያለች በልቅሶ ትነግረው ነበር። በብዙ ልቅሶና ሐዘን በትጋት በትዕትና ለችግረኞችና ለጦማዳሪዎች በመመጾት እንደዚህ ስትጸልይ እግዚአብሔር የልቧን ብርታት በአይ ጊዜ ስለ እርሷ ይጸልይላት ዘንድ ስሙ ልዲዮስ የሚባለውን የቂሳሪያ ሊቀ ጳጳስ ወንድሟን አዘዘው። እርሱም ስለ እርሷ ጸለየ፣ በመልካም ጠባዩዋ እጅግ ይወዳታልና። ስለዚህም እግዚአብሔር የጳጳሳቱን አለቃ ጸሎትና የብሩክት አትኖስ ልቅሶን ሰማ። መልኳ ያማረ፣ ሞገሷ የምታስፈራ ያችን ልጅም ሰጣት። ይችውም ቅድስት አርሴማ ናት። ሕፃኗ አርሴማን እስከ ሦስት ዓመት በቤቷ አሳደገቻት። ከዚህም በኋላ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ለተሰራች ቤተ ክርስቲያን ታገለግል ዘንድ ሰጠቻት። ሰማዕቷ ቅድስት አርሴማ ብሉይና ሐዲስን ተምራ እያነበበች፣ እንዲሁም በተግባር እየተረጎመች ዘውትርን በጸሎት ትተጋ እንደነበር ገድሏ ይተርካል። ከ12 ዓመትም በኋላ አባትና እናቷ ከካህናት ወገን የሆነ መልካም ጎልማሳን ያጋቧት ዘንድ ወደዱ። ይች ቅድስት አርሴማ ግን ይህን አልወደደችም ነበር። ነገር ግን እንደ ሕጋቸው ሰርግ አድርገው በእርሷ ሰርግ ታላቅ ደስታን ተደስቱ። የብጽዕት ቅድስት አርሴማ የፊቷ ውበት እጹብ ድንቅ ነውና፣ ሆኖም አብራው መቆየትን አልቻለች ነበር። ይህን ዓለም በመናቅ ክርስቶስን ከተከተሉት ቅዱሳት ደናግል አንስት እመቤትና የእውነት ፀሐይ ከሆነችው ከቅድስት ድንግል ማርያም በቀር በዚያን ዘመን በዚያ አገር ውስጥ በመልክና በውበት የሚመስላት የሚተካከላትም የለም ነበር። ከዚያም እርሷ 15 ዓመት ከሆናት በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን ሰይጣን አነሳሳው። ከዚያም ከሃዲው ንጉስ ዲዮቅልጥያኖስ ሚስት ያገባ ዘንድ በመልኳ ውብ የሆነች ሴት ልጅን ፈለገ። መልኳ ውብ የሆነች አንዲት ሴት ልጅን ይመርጡለት ዘንድ በሃገሩ ሁሉ እንዲሄዱ፣ በሰሌዳም መልኳን ቅርጿን ሁሉ ስለው ይገልጡለት ዘንድ ሰዓሊዎችን አዘዘ። እነዚህም ሰዓሊዎች ወደ ሮሜ ሀገር በደረሱ ጊዜ አንድ የደናግል ገዳም አገኙ። በዚያም ያችን ድንግል ቅድስት አርሴማን አገኟት። ይህች ቅድስት አርሴማም ደምግባቷ ያማረ መልኳ የሚያስደንቅ ነበር። በዚያም በደናግሉ ገዳም ውስጥ በመልክ እንደሷ ያለ ቆንጆም የለም። በመልክም የሚመስላት አልነበረም። በዚያም ሰዓሊዎች ስዕልን ስለው ለንጉስ ዲዮቅልጥያኖስ ላኩ። ንጉሱም ስዕሏን ባየ ጊዜ ፈጽሞ ተደሰተ። ስለ ሰርጉ ወደ እርሱ እንዲመጡ ህዝቡን ይጠሯቸው ዘንድ ወደ ነገስታቱና ወደ መኳንንቱ ሁሉ ላከ። ደናግሉም ይህን ነገር ባወቁ ጊዜ አለቀሱ። ተነስተውም እንዲረዳቸውና በድንግልና እንዲጠብቃቸው እግዚአብሔርን እየለመኑ ከዚያ ገዳም ወጡ። ወደ ንጉሥ ድርጣድስ የግዛት ሀገር ወደ አርመኒያ ደረሱ። ይህ አርሜኒያ የተባለ ሀገር አሁን ላይ በአውሮፓና በእስያ ጠረፍ የሚገኝ ሀገር ነው። አርመኒያ ከ1984 አም ጀምሮ ራሱን የቻለ ነፃ ሀገርም ሆኗል። ከዚያም በምድረ በዳ ዋሻዎችም ተቀመጡ። ቁጥራቸውም 78 ወንዶችና ሴቶች ከደናግል ውስጥ 39ም ነበሩ። በትልቅ ችግርም ተቀመጡ። ምግባቸውን የሚያገኙ አልነበሩም። ከእነርሱም አንዲቷ መብራት ተሰራ ነበረ ከዚህ ሴት ሥራ የሚመገቡ ነበር እንጂ። ንጉስ ዴቁልጤያኖስም ቅድስት አርሴማን በፈለጋት ጊዜ አላገኛትም። ነገር ግን በምድረ አርመንያ እንዳለች ለእርሷ ሰማ። ቅድስት አርሴማን ይዞ እንዲልክለት ወደ አርመንያው ንጉስ ወደ ድርጣደስ መልእክት ላከ። እንዲህም አለው፣ ጠብቅልኝ ወነ እኔም ላካት አለው።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 ይህን የማታደርጉ ከሆነ ትእዛዜን ጥሳችኋልና መከራ ይጸናባችኋል፣ የሚል አዋጅ በማውጣት መከራ ያደርስባቸው ነበር። ጨካኙ ንጉስ ድርጣድስ ይህን ትእዛዙን ባለማክበራቸው መከራና ስቃይ ያደረሰባቸው ክርስቲያኖች ቁጥራቸው 27 ነበር። እኔን የሚወድ ቢኖር ራሱን ይካድ፣ መስቀሌንም ተሸክሞ ይከተለኝ ያለውን የእግዚአብሔር ህግ የፈጸሙ ክርስቲያኖች እሱ ለሚያመልከው ለጣዖት አንሰግደን በማለታቸው ይደበደባቸውና ግፍና መከራ ያጸናባቸውም ጀመር። ይህን ግፍና መከራ የተመለከተች እናታችን ቅድስት አርሴማ የተጋድሎ ህይወትን እነሱን አብነት አድርጋ እንደጀመረች የህይወት ታሪኳን የያዘው የገድሏ መጽሐፍ ይነግረናል። ይህ ንጉሥ ድርጣድስም በሶሪያ ሀገር ከደማስቆ ጀምሮ እስከ ቂሳሪያ ወንዝ ኤፍራጠስ ድረስ የሾመው ስሙ ጢልሚዮስ የሚባል ገዢ ነበረው። እርሱም እንደ ነጣቂ ተኩላ ነበረ። የአለቃውን ትእዛዝ ለመፈጸም ከክርስቲያን ወገኖች ያገኘውን ሁሉ ለጣዖት እንዲሰግዱ ያስገድዳቸውም ነበር። እንዲሁም የክርስቲያን ወገኖችን ለርኩሳን ጣዖታት ያሰግዳቸው ዘንድ ይይዛቸው፣ ያስጨንቃቸውም ነበር። ብዙዎችንም በማስገደድ ያስታቸው ነበረ። ስለ ክርስቶስ ፍቅርም ከክርስቲያኖች ለጣዖት ይሰግዱ ዘንድ እምቢ ያሉም ነበሩ። እነዚህንም ይመሰገንባቸው ዘንድ ወደ ንጉሱ ወደ ድርጣድስ እስኪወስዳቸው ድረስ በእስር ቤት ያስሯቸው ዘንድ አዘዘ። ከዚህም በኋላ በእስር ቤት የታሰሩትን ሌሎችንም በቂሳሪያ የያዛቸውን እጃቸውን በሰንሰለት አስሮ በአለንጋና በበትር ይገርፋቸውም ጀመር። ቅድስት አርሴማ ግን በአዳራሿ ሰገነት ትጸልይ ነበረች። መጻሕፍቷንም እንደልማዷ ታነብ ነበር። የምታነበውም ለብቻዋ የጠቅማት ዘንድ ብቻ አልነበረም፣ አንብባ በየአገሩ ቋንቋ ለመተርጎም ነበር እንጂ ለመስማት በሚቻል መጠን በአስተዋይ ልቦናም ትገነዘበው ነበረ። በዚህም በሀገሯ ቋንቋ የተረጎመቻቸው ብዙ መጽሐፍቶች አሏት። ሐዋርያው ሕግን ሁሉ የሚሰራ በአንዲቷ ሕግ ቢስት በኑሮ ውስጥ ወንጀለኛና በደለኛ ይሆናል እንዳለው ይች ቅድስት አርሴማም የመጽሐፍትን ሕጎች በጥንቃቄ ትጠብቃቸው ነበር። ያን ጊዜ ብጽዕት አርሴማ እነዚህን ሰማት ሲገርፏቸው ባየቻቸው ጊዜ ስለ እነርሱ ጠየቀች። ስለ ክርስቶስም እንደሚገረፉ የጠየቀቻቸው ሰዎች ነገሯት። ያን ጊዜም እንባዋን ካይኖቿ በፊቷ ላይ አፈሰሰች። ስለእነዚህ ሰማዕት ትጸልይ ዘንድ በልብ ጭንቀት ወደ ሰማይ አንጋጠጠች። ከዚህም በኋላ ከእግዚአብሔር ዘንድ ተገልጦላት የብርሃን አክሊል የያዙ ብሩሃን መላእክትን አየች። ለእነዚህም ሰማዕት ሰጧቸውና ይሸልሟቸው ዘንድ። ያን ጊዜም ብፅዕት ቅድስት አርሴማ በታላቅ ቃል እየጮህች ስለ ቅዱስ ስምህ ሰማዕት ሆን ዘንድ ጌታይና አምላኬ ሆይ እርዳኝ እያለች ከቤቷ አዳራሽ ሰገነት ወረደች። ከዚህም በኋላ ልብሷን ለብሳ ወደ እነርሱ ሄደች። ብፅዕተ ቅድስተ አርሴማ በቀረበች ጊዜ ገዡ ጤልሚዮስ አያት። ባያት ጊዜም ደነገጠ፣ ልቡም ታወከ። ወደ ቤትም ትሄድ ዘንድ አዘዛት። ዳግመኛም የሚገርፏቸውን ይተዋቸው ዘንድ አዘዘ። እመ ቤቴ ቅድስተ አርሴማ ሆይ ምን ሆንሽ? የመልክሽስ ውበት ይህን ያህል ሲሆን ከዚህ ምን አመጣሽ? ብፅዕት ቅድስት አርሴማ ሆይ አንቺ በሁሉ የተሸለምሽ ሲሆን ከቤትሽ ሰገነት ያወጣሽ ሥራ ምንድን ነው ለመከራስ ወደኛ ትመጭ ዘንድ ያስጨነቀሽ ነገር ምንድነው? አንቺ እኔ ያዝኳቸውን ስለኔ ተዋቸው ብትይኝ እኔም ከግርፋታቸው ስላንቺ ተዋቸዋለሁ የምትወጃቸውን ሌሎችንም አላት። ያን ጊዜ ብፅዕት ቅድስት አርሴማ ቀኝና ግራዋን፣ ደረቷንና ሰውነቶቿን ሁሉ በትዕምርተ መስቀል ፊቷን አማተበች። ገዢውንም ትሰድበው ጀመር፣ እንዲህ እያለች አንተ ዝንጉና ወንጀለኛ እነዚህን የጨከኑ የክርስቶስን ሰማዕታት ስለ እኔ በምን ትተዋቸዋለህ? እነሱስ ለክርስቶስ ስም ሰማዓት የሆኑ ዘንድ የተዘጋጁ ናቸው። ብሩህ የሆኑ የመንግሥተ ሰማያት አክሊልም ተዘጋጅቶላቸዋልና እኔም በጌታዬና በአምላኬ እስከምመሰገን ድረስ የእነዚህን ቅዱሳን ሰማዓት መከራቸውን እሸከም ዘንድ ወዳለሁ፣ በእግዚአብሔር አምላኬ ዘንድ የእነርሱን የክብር አክሊል አገኝ ዘንድ፣ ነገር ግን በሥጋዬ የእነሱን መከራ እቀበል ዘንድ፣ የእነዚህ ቅዱሳን የበረከት ነጠብጣብና የአምላኬ የምሕረቱ ጸጋ ይድረሰኝ። ሞቴም ሕይወቴም ከእነርሱ ጋር ትሆናለች። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል፣ ነገር ግን ወደ ሸንጎ አሳልፎ ይሰጣችኋል፣ በምኩራቦቻቸውም ይገርፏችኋልና ከሰዎች ተጠበቁ። ለእነርሱና ለአሕዛብ ምስክር እንዲሆን ስለኔ፣ ወደ ገዦች ወደ ነገሥታትም ትወሰዳላችሁ። አትጨነቁ፣ በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩት እናንተ አይደላችሁም ብሎ የተናገረውን በማሰብ ቅድስት አርሴማ በ20 ዓመቷ የንጉሱን እኩይ ግብሩን በመንቀፍ ስለ ክርስቶስ ከሚሰቃዩ ሰማዓት ወገኖቿ ጋር በመሆን ስለ እግዚአብሔር አምላክነት ትመሰክር ነበር። የንጉሱም አገልጋይ በደምግባቷና በንግግሯ ማማር ተደንቆ በዚች በፈቃዷ ሰማዕትነት ልትቀበል በወደደች ሴት ምንም ሊያደርግባት ስላልወደደ ወደ ንጉሱ ወደ ድርጣጥስ ከ27ቱ ክርስቲያኖች ጋር ወሰዳት። ንጉሱም ብዙ የተነገረላትን ወጣት ሲያይ በውበቷና በንግግሯ ተማርኮ ለዓለማዊ ደስታውና ፍላጎቱ ተመኛት። ሚስት ትሆነው ዘንድ አብዝቶም ተማጸናት። እጅመንሻና ማታለያ የዚህን ዓለም ወርቅና ብር አቀረበላት። ቅድስት አርሴማ ግን መልክ ረጋፊ፣ የዚህ ዓለም ሀብትም ከንቱ እንደሆነ ስለምታውቅ በዓላማዋ ጸናች። ንጉስም፣ እኔ የንጉሴ ክርስቶስ ሙሽራ እንጂ የዚህን ዓለም አላፊ ጠቪ የሆነውንም ገንዘብና ደስታ የምሻ አይደለሁም በማለት መለሰችለት። ንጉሱም ይህንን ከርሷ በመስማቱ እጅግ ተቆጣ። እግዚአብሔር አምላኳን በማመኗ ተበሳጬ አሽከሮቹንም ጠርቶ በቤተ መንግስቱ የታሰሩትን አንበሶች እንዲለቅባቸው አዘዘ። አንበሶቹ ግን ይደሰቱ ነበር። ወደ ጻድቃን ሰማዕታት ጠጠግተውም እንዲዳስሷቸው ይፈልጉም ነበር። በኋላም አንበሶቹ ፊታቸውን ወደ ንጉሱና አገልጋዮቹ በማዞር ሩጠው እስኪደበቁ ድረስ ሁሉንም ማሳደዷቸው። ንጉሱ የክርስቲያኖቹ በሰማዕትነት መጽናት ስለነደደው በረሃብ እንዲያልቁ እንዲታሰሩ አዘዘ። እነርሱም ያለ ምግብ ሰነበቱ። እግዚአብሔርም በአምስተኛው ቀን በብርሃን ቤቱን ሞልቶት የሚበሉትን በመሶብ የሚጠጡትን በጽዋ ከሰማይ አወረደላቸው። ይህም ነገር ሙሴ በምድረ በዳ ለእስራኤላውያን በለመነ ጊዜ እግዚአብሔር ድርጭትንና መናን እንዳወረደላቸው ያለን ነገር ይመስላል። ሆኖም ንጉሱ በራብ ይቀጡ ብሎ ቢያዘዝም እነርሱ ግን እለት እለት በመልክ እያማሩ ውበታቸው እየፈካ ሞገስም እየሰፈረባቸው ሲመለከት የእስር ቤቱን ጠባቂ ጠርቶ ለምን ምግብ እንደሰጣቸውን አናዘዘው። ሆኖም የጠባቂው ምላሽ እንዲህ የሚል ነበረ፣ በሌሊት በሌሊት የታሰሩበት ክፍል በብርሃን ይሞላል ተጠግቼ ሲመለከት ደግሞ ምንም አይኖርም ብሎ መለሰለት። ንጉሥ ሆይ፣ በእውነት አምላካቸው ግሩምና ድንቅ የሚያደርግ ፈጣሪ ነውና እኔም በእነሱ አምላክ አመኛለሁ ብሎ ተናገረው። በዚህ ጊዜ ከሁሉ አስቀድሞ የወይኒ ቤትም ጠባቂ በሰይፍ አስቀለው። የወህኒ ቤቱ ጠባቂም ከሰማዕታት እንዳንዱ ሆኖ የሰማዕትነት አክሊል ተቀዳጀ። ንጉሱም ይህንን በማየቱ ከዚያ አውጥቶ በእሳት ውስጥ ማስገባቸው ሰለስቱ ደቂቅን ሊቀ መላእክት ቅዱስ ገብርኤል ልኩ ከእሳት ያወጣቸው እግዚአብሔር አምላክ እነርሱንም እንዲዋዳ ናቸው። ከዚያም የክርስቲያኖቹ የእምነት ጽናት የሚያስደንቅ ስለነበር ንጉሱ አማካሪዎቹን ጠርቶ ምን ብናደርግ ይሻላል የሚል ምክር ጠይቆ፣ ሁሉንም በሰይፍ ተሰይፈው እንዲሞቱ ስምምነት ላይ ይደርሳል። ቅድስት አርሴማ ለሚሰየፉት ሁሉ የድል አክሊል ከሰማይ ሲወርድላቸው ትመለከት ስለነበር የእርሷን ተራ በጉጉት ትጠብቀው ነበር። በሰማዕትነት አምላኳ እንዲያጸናት እየጸልየች እየጸለየች፣ አይዟችሁ ጽኑ፣ የዚህ ዓለም መከራ አያስደንግጣችሁ፣ አትፍሩም እያለች ታጽናናቸው ነበር። ንጉሡም ሌሎቹን አሰይፎ ሲያበቃ ወደ እርሷ ዞሮ በቁጣ እየጮኸ አንችንስ አንቺንስ እንደሌሎቹ ቶሎ አልገድልሽም ብሎ እጅግ ብዙ መሰቃየትን አሰቃያት። በብዙ ስቃይ ካሰቃያትም በኋላ ሁለቱን ድንግል ጡቶቿን ቆረጠ። ይህም አልበቃ ብሎት ሁለቱን አይኖቿን ማውጣ። እርሷም እንዲህ በስቃይ ሳለች እመቤታችን ቅድስት ድንግል ማርያም የብርሃን ልዩ አይኖችን ሰጠቻት። በመጨረሻም ማሰቃየትን በሰለቸ ጊዜ ከእኛ ከቀሩት ደናግል ጋር በመስከረም 29 ቀን አንገቷን ሰየፈና ሁላቸውም የሰማዕትነትን የድል አክሊል ተቀዳጁ። ልባ አምላክ ቅዱስ ዳዊት በመዝሙሩ ከመረጥኳቸው ጋር ቃል ኪዳኔን አደረግኩ እንዳለ ጌታችን መድኃኒታችን ኢየሱስ ክርስቶስም ለቅድስት አርሴማ ቃል ኪዳንን ገብቶላታል። ጌታችን ኢየሱስ ክርስቶስ በክብር ቃል ብሩክትና ብጽዕት ቅድስት አርሴማን በመላእክቶቼ ሁሉ ፊት በእናቴም በማርያም በነቢያትና በሐዋርያት በጻድቃንና በሰማዕታት ዳግመኛም በተመረጡና ንጹሃን በሆኑ ደናግላን መነኮሳት ፊት ከአፌ የወጣውን እንዳልዋሽ መልኩልሽ አላት። በእኔ ስም አምነሽ የዚህ ዓለም ተድላና ደስታ ሳያታልልሽ አንገትሽን ለሰይፍ ሰጥተሽ ተሰይፈሻል የሰማዕትነት ተጋድሎ ፈጽመሻልና ቤተክርስቲያንሽን የሠራውን መታሰቢያሽን ያደረገውን ስምሽን የጠራውን የተራበውን በበዓልሽ ቀን ያጠገበ፣ የተጠማውን ያጠጣ ወይም የተራቆተውን ያለበሰ ወይም ከንቱ ከሆነ ምስጋና ሥጋውን በማራቅ በፍርሃትና በመንቀጥቀጥ በበዓልሽ ቀን የዘመረውንና ያመሰግነውን በገድልሽ ታምኖ ከጸበልሽ የጠጣውንና የተጠመቀውን ወይም በመንገድሽ ድካም ይህን ዓለም የናቀውን እኔም የልቡን ምኞት ፈጽምለታለሁ፣ ያለ ጉስቁልና በንጽህና ድንግልናውን ጠብቅለታለው። በመንግሥተ ሰማያትም እንደ አንቺ የክብር አክሊልን እሰጠዋለሁ። ስዕልሽን አስሎ በቤትሽ ውስጥ በንጽህና ቢያስቀምጥ አክብሮ የተማለደ ወይም በልዩ መልካም የሆነ ይናርዱ ሽቶ የረጨ እኔ ልብን የሚመስጥ ጣፋጭ የሆነ ከገነት መዓዛ አሸተዋለሁ። ወንድ ልጁንና ሴት ልጁን በአንቺ ስም የጠራውን በመንግሥተ ሰማያት የበለጠና የከበረ ስምን እኔ ሰጠዋለሁ። ዕጣንና እጣንና ቁርባንን ቢያገባ መብራትን ቢያበራ እኔ በሰማያት መብራትን አበራለታለሁ። ለቤተሽ ልብስን ወይም መጋረጃን ቢሰጥ እኔ በሞቱ ቀን የብርሃን ልብስን አለብሰዋለሁ። እንደ መላእክት ክንፎች ከጎኖች አበቅልለታለሁ። ያለ ጭንቅ የእሳት ባህርን ይሻገራል፣ እንደ ወፍም ይበራል። የገርልሽን መጽሐፍ በእምነትና በጥንቃቄ ቢጽፍና ቢያጽፍ ቢሰማና ቢያሰማ ወይም በምድር ካለው ሀብት ይልቅ በገንዘቡ የገዛውን የጽድቅ ብርሃን በሆነ አምድ በወርቅ ቀለም ከስምሽ ጋር ስሙን እኔ እጽፈዋለሁ አላት። ብሩክት ቅድስት አርሴማ አሜን፣ ጌታዬ እንዳልክ ይደረግልኝ አለችው። በዚህም መሰረት በእርሷ አማላጅነት አምኖ ገዳሟ ሄዶ በጸሎት ቤተማጸናት ሁሉ ለችግሩ መፍትሄ አግኝቶ ይመለሳል። ይህንም ፈጥኖ አስደራጊነቷን አምነን ቀምሰነዋል። እናንተም ያልቀመሳችሁት ሄዳችሁ በእምነት ቅመሱና አረጋግጡ። ቅድስት አርሴማ ከ27ቱ ደናግል ጋር ሰማዕትነት ከተቀበለች በኋላ ንጉሡ ድርጣድስ ፈጽሞ ታመመ፣ ታወከ። ድርጣድስም ሊቀ ጳጳሱን ቅዱስ ጎርጎሪዮስን አስቀድሞ አስሮት ነበረ። ይኸውም በትውፊት ታላቅ ወንድሟ እንደሆነ የሚነገረው ቅዱስ ጎርጎሪዮስ ነው። ከዚያም ከታሰረበት ፈታውና ከደዌው ዳነ። የቅዱስ ደናግልና የቅድስት አርሴማንም የቅዱሳን ሰማዕታትን አጽም ፍልሰታቸው በዚህ በቅዱስ ጎርጎሪዮስ እንዲደረግ ሆነ። ይህም ታኅሳስ 6 ቀን ነበረ። ከዚያም በስሟ የአማረ ቤተክርስቲያን ሰርተውላታል። እንዲሁም እርሷን ያከበሩበት ነውና ቤቷን እናከብረው ዘንድ ይገባናል እናታችን ቅድስት አርሴማን በምን እንመስላታለን እርሷ በአድማስ ላይ ተቀምጦ እንደሚያበራ አንቁ ናትና ክብሯ ብዙ ነው መድኃኒታችን ክርስቶስ በወንጌል እንዳለው በተራራ ላይ ያለች ከተማ ልትሰወር አይቻላትምና የሰማዕቷ ሕይወት በፊታችን እንደ ብርሃን ተገልጦ ይታያል ቅድስት አርሴማ እንደ ልጅ ወላጆቿን በመታዘዝ ደስ ያሰኘች ብሩክት ናት። ቅድስት አርሴማ ይህ ቀረሽ የማይሏት ውብ ናት ቅድስት አርሴማ ድንግል ናት። ቅድስት አርሴማ ባህታዊት ጻድቅ ናት። ቅድስት አርሴማ ኃያል ሰማዕት ናትና ቅድስት አርሴማ ቤተክርስቲያኗ የከበረችበት ሥጋዋ የፈለሰበት ከእርሷ ጋር የተገደሉ የሃያ ሰባት ደናግልም ሥጋቸው የፈለሰበት ታኅሣሥ ሰባት ቀን በታላቅ ድምቀት ይከበራል። እኛንም እንደነርሱ ጌታችን አምላካችን በሰማያት ላለው የመንግሥት ክብር የተዘጋጀን ያደርገን። በብፅዕት ቅድስት አርሴማም የረድኤት ኃይል ከገሃነም እሳት ያድነን። የዛሬው መራህ ግብራችን የሕይወትን ፈተና ለመቋቋም የሚያስችል ለዛሬና ለነገ ቅናቶች መንፈሳዊ ጉልበት ሰጧችኋል ብለን ተስፋ እናደርጋለን። ይህንን ቪዲዮ ከወደዳችሁት ላይክ ማድረግና ሼር በማድረግ ለሌሎች ማካፈልን አትርሱ። በተጨማሪም መንፈሳዊ ይዘት ያላቸውን ቪዲዮዎች እንዳያመልጧችሁ ሰብስክራይብ ያድርጉ። አስተያየትም ካለዎት በሐሳብ መስጫው ሳጥን ውስጥ አስተያየተውን ይለግሱን። ሰላም፣ እግዚአብሔር ከሁላችሁ ጋር ይሁን። እስከሚቀጥለው ሳምንት ቆይታችን በጸሎት ይሁን እያለን በቀጣይ እስከምንገናኝ ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን። አሜን።